ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ያው የነገር መጀመሪያ ሰላም ነው እና ሰላም ብለን እንጀምራለን። ግን ሰላም የለም። እኔ በበኩሌ ሰላም የለኝም። እነዚህ ሁለት ልጆች መስመር ሳይዙ ሰላም አለ ብዬ አላስብም። እኔ በበኩሌ ሰላም የለኝም። እርግጠኛ ነኝ እናንተም ብዙዎቻችሁ እንደኔ ናችሁ፣ በተለይ የእውነት የምትወዷቸው ሰዎች ለአይሚና ለብሩኬ የእውነት ፍቅር ያላችሁ የማስመሰል ሳይሆን የጥቅም ፍለጋ ሳይሆን ከጥቅም ነፃ የሆናችሁ አላችሁ። ብዙዎቻችሁ ቴክስት የምታደርሱኝ የምትልኩልኝም፣ የእውነት አይዟችሁ ውዶች፣ ይሄ ቀን ያልፋል። ነገ ሌላ ቀን ነው። ምክንያቱም ከአሁን በፊትም ብዙ ነገር አልፈናል። ስለዚህ ዛሬም ያልፋል። እነዚህ ልጆች ፈተና ይበዛባቸዋል እንጂ ነገ መልካም እንደሚሆን፣ ምክንያቱም እነዚህ ልጆች ጨዋ ቤተሰብ ያላቸው ልጆች ናቸው። አሁንም ነገሩን መጨረሻውን እኔ ብለው ነው እንጂ ማንም ዝምም የሌለም ቤተሰብ በመሃል ይገባልና፣ አሁንም ቢሆን ያው እየሞከሩ ነው ግን እስኪናያቸው ብለው ነው እና ነገሩ መስተካከሉ አይቀርም። እነሱ አይለያዩም። ያው እውነት ደግሞ ትመነምናለች እንጂ አትጠፋም። እውነታውን እንግዲህ እኛ እዚህ ጋር ወጥተን በለፈለፍ ነው ባወራ ነው ሳይሆን እውነታው ብሩኬ ጋር እና ልጅቷ ጋር ብቻ ነው ያለው ሃይሚ ጋር። ስለዚህ እነሱ ናቸው ትክክለኛውን ነገር ወጥተው መናገር የሚችሉትና አሁን እዚህ ጋር እኔ ትላንትና ብዙዎቻችሁ በብሩኬ ጉዳይ አትከራከሪ እያላችሁ የነበርና እኔ አሁንም ቢሆን ይሄ ቪዲዮ ይሄ ፋይል ምን እንደሆነ አላየነውም። ፎቶ ነው ቪዲዮ ነው። ግን ደግሞ ይሄ ነገር ትክክለኛውን ነገር መስማት የምንፈልገው ከብሩኬና ከብሩኬ ብቻ ነው። ሀይሚዬም ደግሞ አይታቸዋል። ትናንትና እንዴት ቀስሟ እንደተሰበረ እንዴት እንዳለቀሰች እንዴት እንዳጎነበሰች የኔ እናት እንዴት እንደሆነች አይታችኋታል አይደል? ስለዚህ የቴክስት ይህ ይሄ የተላከ ፎቶ የተጻጻፉት የኔ ቆንጆ ወይኔ ምናምን የሚለው ትክክለኛው መልስ ከብሩኬ ነው። እንግዲህ ሀይሚ መስማት ያለባት ሁለተኛ ነገር ደግሞ እንደምታዩት ብሩክ አስጠንቅቄ ነበር መጀመሪያ አሁን ተወን ማለት ነው። አሁን ተወን። ኧረ እባክህ የምርህና ተወን። አሁን ይተውህ አንተ አንተ ግን የእውነት ግን እንደው በእውነት ዳኔል ውስጥ እንደው ትልቅ ነህ አንተ። እውነት ግን ሀይሚን እየተመኘህ ነው? እውነት ሀይሚን እያሰብካት ነው ወይስ ምንድን ነው? አልገባኝም። ምን እውነት ሁኔታ ሁሉ ምንም እያማረኝ አይደለም። የእውነት አንተ ሀይሚን እየተመኘት ነው? ተወን። አሁን ማለት ምን ማለት ነው ሁለቱን ካጣላህ በኋላ ተወን ብሎ ነገር አለ እንዴ? መተው ያለመተው፣ የሃይምና የብሩክ ይሄ ጉዳይ ነው። አንተ ብዙስ ልገባ አትችልም። ሲጀመር ይሄን አቀናብረህ አብረህ ያመጣኸው ይሄ፣ እኔ እንጃ። እኔ እንዲሁ የሴት ወሬ ሴት ሴት ቀሚስ ልበስ። እውነት በጣም ትገርማለህ። ማሳየት አልነበረብህም። ቢገባህ፣ ባንተ ምክንያት ኃይሚ ተሰብራለች። እሺ እሺ ሲጀመር ማለት ነው አንድ አቃጣሪ ወይም ደግሞ ወረኛ ለማንም አይጠቅምም። አሁን አንተ ሀይሜን ጎዳሃት እንጂ አልጠቀምካትም። ይህን ነገር ስላየሃት ልቧን ሰበርከው እንጂ ምንም የጠቀምካት ነገር የለም። ሁለተኛ ነገር ደግሞ የኔ ፍቅረኛ ናት። እኔ ምሷ የተሰማትን ስሜት ተሰምቶኛል ለምትለው አንተ ፍቅረኛ መጀመሪያ በስነስርዓት አልያስካትም፣ በደንብ አልያስካትም። ገባ አልቆነጠጥካትም። በቃ ልቅ አርግሃታል ስድ አርግሀታል። ገባ። ስለዚህ በአንተ መንቃራ ሴትዮ፣ የእነዚህ ሁለት ልጆች ፍቅር መበተን የለበትም ወይም ደግሞ እናንተ እንዳሰባችሁት አይሆንላችሁም። የእናንተን ሴራ በደንብ ደርሰንበታል። ብሩጌ ደግሞ አንተ ሰውዬ ምንድን ነው የምትቀባጥረው? ምንም አልተመቸኝም። ለማለያየት ነው እንዲህ በትክክል አሁን እየገባህ ይመስላል። ብሩኪ አሁን በደንብ የገባህ ይመስለኛል። ስለዚህ መልስ የምንጠብቀው ከአንተ ነው። በደንብ ገብቶሃል አሁን። ምክንያቱም ብሩኪ እንደዚህ ብሎ የጻፈበት ምክንያት፣ እንደዚህ ብሎ ሼር ያደረገበት ምክንያት የብሩኪ ልብ ንጹሕ ነው ማለት ነው። ምንም ነገር እንደሌለበት ነው የሚዝጋየውት እንዳላደረገው ነው። ለማለያየት ነው እንዴ ያለ ነው ለማለያየት እንደሆነማ መጀመሪያም ይሄ ይሄ የጎዶሎ ቀን የሰራው እየሰራው ፕራንክ ፕራንክ ብለው ሲጀመር አንተ እሷን ያለማስወቀስ ነው፣ እሷን ያለማስወቀስ ነው። ፕራንኩን ሀሳብ እኔ ነኝ ያመጣው ታልክ፣ እንጂ ፕራንኩን ያመጣው ሌላ ሰው ነው። እሷም ልትሆን ትችላች፣ የሷም ጓደኛ፣ ሌላም ሰው ሲጀመር ፕራንኩን ራሱ ይህን ሀሳብ ያመጣው ሌላ ሰው ነው ብሩኬ አንተ አይደለም እሷን ለማስወቀስ ነው እኔ ነኝ ያልከው። አንተ እንደ እኔ ፕራንክ አታመጣም፣ እርግጠኛ ነኝ። ስለዚህ መረባቸው ውስጥ አስገቡ። ምን ይታወቃል? የሆነ ነገር አፍዛስ ያለንግዛስ ያልሆነ ፎቶ አብራ ተነስታ ቢሆንስ? ምን ይታወቃል? አላማዋ ነው ይሄ እኮ፣ አቅዳበት የገባችው ስራዋ ነው። ስለዚህ አላማዋ ነው፣ ግብ ለማስገባት የማታደርገው ነገር የለም። ሀይሚዬ ደግሞ እኔ ይሄንን ማመን አልችልም። ሀይሚዬ ይህንን ሰው እያምነሽ አንቺ መጎዳት መሰበር የለብሽ። መረጋጋት አለብሽ። ራስሽን መጠበቅ አለብሽ። ነገሮችን በእርጋታ በማስተዋል ከምን የተነሳ ነው ዳኒ ከአንቺ ጎን ሊሆን የቻለው? ከምን የተነሳ ነው ዳኒ ይህን ቪዲዮ ላንቺ ሊያሳይ? እንግዲህ ይህን ቪዲዮ ወይም ደግሞ ይህን ፎቶ ስለ ብሩክ መጥፎ ነገር ላንቺ ማሳየት ማለት ኦልሬዲ ያው ተለያዩ ማለት ነው፣ ተለያዩ እያለ ነው። ስለዚህ ይህንን ያደረገበት ከምን አንጻር ነው፣ ለምንድን ነው እንደዚህ ያደረገው ብለሽ ወይም እኔ ሊጠቅመኝ ነው ወይ ይህንን ያደረገልኝ ዘመድ ወዳጅ መስሎስ የቀረበኝ ለምንድን ነው የሚለውን ቆም ብለሽ አስቢበት ሀይምዬ። ምክንያቱም አንቺ አንድና አንድ መልስ የምታገኘው ከብሩኬና ከብሩኬ ብቻ ስለሆነ ብሩኬን ለማውራት ሞክሪ ከብሩኬ ካበርጋታ ተመካከሪ እንጂ ከዚህ ሰውዬ ጋር ምንም ምክክር ንግግር ባይኖርሽ ደስ ይለኛል። ምክንያቱም ትላንትና በሱ ሰበብ ነው እንደዚህ ያለቀሽው። ትላንት እራሷ አይታችኋል አይደለ? እሱ አለቃ ቅሳ ምናምን ነገር ተከፍታ አዝና ምናምን ቪዲዮውን ስታይ ታቅፈኛለች ብሎ ሲጠብቅ ጨረቃ የጥላውላት ስትል ሲኒ በቃ የሆነ አቅፍ አድርጎ ሊያባብል ምናምን ነገር ነበር። በቃ አይዞሽ ምናምን እኔ አለሁ ከጎንሽ ነኝ ምናምን ብሎ እኝ እንዲል ነበር የፈለገው። ሊተሻሸ ማለት ነው። ጨረቃዬ ደግሞ በእጇ ብለው ቻው፣ በኋላ ትረጋጋገኛለሁ ዳኒ ብለው ላጥ ይኔናት። ኩሩ ሴት ስለዚህ አቅምሽን ወቂ አንቺ ኩርንችት